በሁለት ዓመት እንዲሞት አይደለም፣ በሰላሳ 30 አመት ልጅነት ያገኛትን ጸጋ አዳ ያችን ለመመለስ ጌታ ግድ ቀራኒ ወሬ ለመውጣት 30 አመት ነው። ሙላታ ልጄን ሊገሉብኝ ነው ብላ በሕፃንነቱ እንዳይገሉብኝ ብላ መቤታችን ንግል ማርያም ከሄሮድስ ስትሸሽ ወደ ግድ ተሰደደች። ሶስት አመት ከመንፈቅ ተንከራተተች። ስደት አስከፊ ነው። ስደት ረሃብ አለው። ስደት ጥም አለው። ስደት ጨለማ አለው። ስደት እንቅፋት አለው። መቤታችን ንግል ማርያም በእንቅፋት ተመታለች። ልጇን አዝላ መከራዋን አይታለች። እነ ሰሎሚ እነ ዮሴፍ መከራቸውን አይተዋል። እንዴ በጣም የሚገርመው ነገር አንድ ጊዜ በጣም ጨነቃትና፣ እመቤታችን ግን ማርያም ልጇን በመንደር የማትሄድበት ምክንያት ለምን በበረሃ ውስጥ ነው የምትሄዱ? ለምን ልጄን ይገሉብኛል። አይ እናት እናት እናት ምትነ ለልጇ ማለ አባት ለልጁ እኮ ልጄን ይገሉብኛል። ተሄሮድስ ሲሸሽ ሲሸሽ ደግሞ ልጄን ይገሉብኛል፣ አይሆንም ብያለች። በበረሃ ሲሄዱ ውሃ በጣም ጠማት መቤታችን ይገ ረሃቡንስ ቻሉት። ውሃ ጥም ደግሞ ይቻ ውሃ ጥም ከባድ ነው። ሲጠማት ምን ወደ መንደር እንሄድና ልጄ ከም ከመሞቱ በፊት ውሃ ፈልጋለችና ገባች። አቤት ይገርማል! የውሃውን ባለቤት ይዛ ውሃ ጠማ። አሁን እውነት የምድራዊ ውሃ መስላ ተጠማችው? እውነት ምድራዊ እንጀራ መስላ ተራበችው? የሰውን እንጀራ ኮ ነው ሰውን ለማዳ ነው ክርስቶስ እየተሸከመችው ክርስቶስን የተራበችው ሰውን ነው። ጌታ የተራበው ሰውን ነው እንጂ ሁሉ በእጁ አይደለም? ሰማይን ምድርን በእጁ በቱን ያዝ አይደለም? ውቅያኖስን በእጁ እስራኤልን በባህር ላይ ከፍሎ ያሻገረ አምላክ አይደለም? ውሃውን ሰቅሎ ለይኩን ብሎ ሰማይ ያደረገ አምላክ አይደለም? ለምንድን ነው እንዲህ የሆነው? ስነ ስለእኛ ፍቅር፣ ሰውን በመውደዱ መቤታችን እንግል ማርያ ይህን ዛን የተንከራተተች ይህን እንደምናስበው ይሄ ነው የምናስበው። ይሄን ስደት ነው የምናስበው፣ በዓልን የምናከብረው እግዚአብሔር ይሰራ ይሰራ ያደረገው ነው። ስደቱን ድንግል ማርያም፣ የአዳምን ስደት። ጌታ ለምን ተሰደደ? የአዳምን ስደት ለመውሰድ። ድንግል ማርያም ለምን ተሰደደ? የኛ እናቶችን ስደት፣ የሔዋንን ስደት ለመመለስ ክርስቶስ የአዳምን፣ ሔዋን የሔዋን ልጆች፣ እመቤታችን ድንግል ማርያም የሔዋንን ስደት ለመመለስ የሄዱበት ምክንያት እነ ሰሎሜ እነ ሰሎሜ እና ዮሴፍ ነቢያትን ይወክላሉ፣ ሐዋርያትን ይወክላሉ፣ ሰማይታትን ይወክላሉ። እነሱ ይሄን ስደት ተሰደዱ። ስለዚህ እምናከብረው ክርስቶስ ያደረገውን ድንግል ማርያም ያደረገው ሰው የሰራውን በዓል ቤተክርስቲያናችን አታውቁ ሁሉም ቤተክርስቲያናችን የምትታደስ ነገር ስንድም ቤት ናት። በዚህ ውስጥ የሰበሰበን አምላካችን ስም የተመሰገነ ይህንን በዓል ነው እያከበር ይህን በዓል እንድናከብር ከቤተ ክርስቲያን ልጆቻችን እንዳይወጡ በጎቹ እንዳይበተኑ ትጉረኛ ያስፈልጋል። እስቄሄን ነው ጌታ በጎቼን ከአንተ እጅ እፈልጋለሁ እኔ በረኞች ላይ ነኝ አለና፣ ከዛ በኋላ በጎቼን ከእጃቸው እፈልጋለሁ። እስቲ በሉ በጎቼን ከእጃቸው እፈልጋለሁ። እነማን አባቶች፣ አባቶች በደንብ ካላሰማሩ በደምብ ካልተንከባከቡ ምእመኖቻቸውን ካልተንከባከቡ ወንጌል ካላስተማሩ መንገድ ሲስቱ መንገዱ ትክክል አይደለም ብለው በቀናው መንገድ ከቤተ ክርስቲያን ሳተነግጡ ወደ ቤተ ክርስቲያን እንዲመጡ ካላደረጉ አባቶች ከእጃቸው ላይ በጎቼ እፈልጋለሁ። እኔ ራሴ አስተማራቸዋለሁ። ማሰማሪ አለ ተራራ አለ። እሚበሉት እሚጠጡት አለ፣ ችግር የለም፣ ማሰማራቸዋለሁ። ለነሱ ግን ወየላቸዋለሁ፣ ከእጃቸው ደም እፈልጋለሁ አለ። ምን እፈልጋለሁ? እበቀላለሁ ማለት ነው። ደም መበቀያ አይደለም፣ እበቀላቸዋለሁ ማለት ነው። ለምን የተሾሙበትን ዓላማ አልተወጡም? እና የተሾሙበትን ዓላማ ጴጥሮስ ጴጥሮስ ሶስት ጊዜ ይሆናል ጴጥሮስ ትወደኛለህ ሲለው ምንድን ነው ያለው? በጎቼን ጠብቅ አይደለም ያለው በጎችን አሰማራ። የብረም ያሰማራቸው ከቤተ ክርስቲያን እንዳይወጡ ዛሬ ሰንቶቹ ከቤተ ክርስቲያን አመልጠው ወገኖች አለ መ ምን በማጣት ቤተ ክርስቲያን ሃይማኖት አይደለም ከላይ ከቁንጮው ከላይ ከዋልታው ጀምሮ እስከ ታች እስከ መሰረቱ ድረስ የተበላሸ ስለሆነ ነው። ቤተ ክርስቲያኑ አልተበላሸችም፣ ግን መሪው አካላይ እስከ ታች ያለው ተብሎ ያስተዋላል። አልመራ ናቸውም ከፊት እየቀደምን አበላሽ ወይ ከኋላ በሆነ ይሻል ነበር። አሁንም ግን ተኋላ ነው ያለ ነው፣ ተኋላ ነው ያለ ነው። ከፊት ባልሆንባቸው ይሻል ነበረ፣ ግን ከፊት ነው መሆን ያለብን። ይያ ብዙዎችን ስንቶቹን ገደል ሰደናቸው ወገኖች። አለም ብዙ ነገር አላሳየንም ወገኖች፣ ብዙ ነገር አይተናል ወገኖች ስለዚህ በጎች ዛሬ በአሁኑ ሰዓት ላይ በጎቼ እረኛ በማጣታቸው ለቀበሮና ለሌባ ሆነዋል፣ አለ እዛው ላይ ያስቀምጠዋል። የሚገርመው ምን በማጣታቸው እረኛ በማጣታቸው። እረኛ የሌለው በግዬ ቀበሮ ነው። እረኛ የሌለው በግዬ ሌባ ነው። ወስዶ ያርደዋል ይሸጠዋል። ወገኖቼ እሚያርፍበት አይታወቅም። እሚያድርበት አይታወቅም። ዛሬ ስንቱን የሚመናን በተን ነው። ያንዳንድ ጊዜ ወይ እረኛ ባልሆን ይሻል ነበር እላለሁ። ምክንያቱም እንደ ብሉይ ኪዳ እንደነበሩ እንደ ፈሪሳውያን ሊቀው ምን ነው፣ እንደዛ ጊዜ አሁንም ዳግመኛ መጥቶ ጥርግርግ ጋር አጥፍቶ የራሱን ደግሞ ሌላ ሰው ቢሆን ወይ ዘመላይት ሊያስጠብቅ እላለሁ። አልጠበቅንማ ዛሬ ምን ማለት ነው? ትረኛው አለ። እውነቴን ነው የምላችሁ፣ ሃይማኖቱን በደንብ ስለገባችሁ ሃይማኖቱ ስለገባችሁ እንጂ የኛ ጥሪና የኛ አመራር አይደለም ያመጣችሁ። አሁን እውነቴን ነው የምላችሁ አራት ነጥብ የምናገረው ነገር ከላይ እስከ ታች ኢትዮጵያ በአሁኑ ሰዓት ላይ የምታየው ነገር ከባድ ነው። አስከፊ ነገር ነው። ግንስ ሚመናን አሁን ላይ ከእረኛው ቀድመው ሄደዋል። ወደፊት የምፈራው እረኞች በጎቹ እረኛውን እንዳያግዱ፣ አሁንም እያገዱ ነው። እውነቴን ነው የምላቸው። እምፈራው ይሄንን ነው። ሚመናን ጠንክረዋል። ሚመናን ህይወታቸውን ለቤተክሳም ሰጥተዋል። ሁሉ ነገር ሰምታችኋል። ሰሞኑን በሲኖዶስ ላይ አይደለ የገባውን እንትን ባርሰ ሲገባ እውነት ነው የምላችሁ። ከማን የመጣ ነው አይታችኋል? አንድ ጳጳስ ሲናገሩ እያለቀሱ ይሄ የማን ብር ይመስላችኋል? የእኛ ብር መሰላችሁ? የምእመናን እኮ ነው። በእሳት ውስጥ እውነት ነው የምላችሁ። ሸገር ሀገረ ስብከት አርባ ሰባት ሚሊየን ፐርሰንት አስገብታቸው፣ አይታችሁ ከሆነ ከሸገር ውስጥ ነው ይሄ የተሰበሰበ ከየት የመጣው ብር እና እናመርታለን እንዴ? ከማን ነው የመጣው? ይሄው ከማን ነው የመጣው? ከኔ መና ነው። ሳምንት ነግራቸዋለሁ። ይቺ ቤተ ክርስቲያን እንኳን ይቺ ቤተ ክርስቲያን እንኳን ባቅሟ ባቅሟ ስንት ሚሊየን እንደከፈለች በአንድ አመት ውስጥ በዘንድሮ ብቻ 1 ሚሊየን 200 ሺህ ሂሳቡን ሰርተው ያመጡታል። በአመት ውስጥ በዛሬ በዘንድሮ አመት ውስጥ ብቻ ፐርሰንት ከፍላለች ለሀገር ሰው 1 ሚሊየን 200 ሺህ እቺ በታክሳም ብቻ ማለት ነው። ተመልከቱ እንግዲህ እቺ ብቻ አንድ ከከፈለች እንዴ በአንድ የምናካፍለው ካፈለው እኮ አራ ሰባት አይደለም ያለው ብዙ ነው ያለው፣ ግን ከውጭ ቀሪ ሰው ነው። ስለዚህ ይሄ ከማን ነው የመጣው? እኔ ይገርመኛል። አንድ ሚሊዮን ከምናምን ካገኘ ለቤቱ ስንት አግኝተናል ማለት ነው? እስቲ ማን የሚነግረኝ ቶሎ ብሎ ፐርሰንት አንድ ሚሊዮን ካገኘ ቤቱ ስንት አግኝተዋል ማለት ነው? አምስት ሚሊዮን ነው የሳው ስራ። ስለዚህ ለቤተ ክርስቲያናችን ስንት አግኝተን ማለት ነው? 5 ሚሊዮን ለሀገረ ስብከ ስንት ተራ ማለት ነው? አንድ ሚሊዮን አንድ ጋር ስንት አግኝተን ማለት ነው? 6 ሚሊዮን ከየት ነው ያገኘነው? እሱ ቃል አለ የለን ማለት ነው? ከማለት ከእናንተ ለቆ ያገኘነው? ሃላ ይሄንን ታጠበቅ ነው። ነገ ምንድነው የምንሆነው ወገኖች ወገኖቼ እየበዛልኝ ይሄንን ሕዝብ መጠበቅ አለብን እንጂ እውነቴን ነው የምላችሁ። ስለዚህ እውነቴን ነው የምላችሁ፣ ዞሮ ስመለከተው እንዴ ከደብረ ሎዛ ነው እንዴ ሁሉ ገንዘብ የተሰበሰበው ወራለው ይሄ እኮ በሰበካ ብቻ እኮ ሳምንት ይመጣላችኋል፣ ሪፖርት ምያችኋል። መጣችሁ ወደ ምንድን ሰሞን ሪፖርቱ እናደርሳለን። በህንፃው የፊተኞቹ ህንፃ አሳሪዎች ከስምንት ሚሊዮን በላይ ከ8 ሚሊዮን ስምንት መቶ ሺህ ብር ላይ ሂሳብ ሰጥተዋል። የአሁኖቹ ደግሞ ሳምንት ያቀርቡታል። ቢያንስ ከሶስት ሚሊዮን ከአራት ሚሊዮን በላይ ሊሆን ይችላል። ተመልከቱ ይቺ ቤተክርስቲያን እንግዲህ እኔ እንኳ ከመጣ ከ2010 ጀምሮ ይሄና ከማን ነው የተገኘው ከሚመና ምዕመናኖቻችን እውነቴን እምላችሁ ይቺ ቤተ ክርስቲያን በፍቅር ስባችኋለች። አባቶቼ ጎበዞች ናቸው። በዚህች ቤተ ክርስቲያን ላይ ምንም እንቅፋት የለም። በቤተ መቅደሱ ፍቅር ያለው አገልግሎት ነው ያለው። የሚገርማችሁ ነገር ፍቅር ያለው አገልግሎት ነው ያለው። ምዕመናን ተመተው ደስ ብሏችሁ ነው የምትሄዱት። ስለዚህ አንዳንድ ነፋሶች ስላሉ ለሳምንት ሪፖርት ያልኩበት ምክንያት ሳምንት ገልጽላችኋለሁ። ምክንያቱም እንቅፋት እንዳልሆን ለቤተ ክርስቲያን እንቅፋት ሰው በማያውቀው ነገር የሆነ ነገሩ ሲገባና ለቤተክርስቲያን የሚመጣውን አብርሃም ቤት የሚገቡትን እሚገቡትን እንግዶች አብርሃም የድሮ እኮ አብርሃም አይደለም። ኋላስ አለ ይበራለሁ ብዬ ብገባ እራሴን በድንጋይ ገመሰኛል ማ ሰይጣን። አሁንም እስኪ ቤተክርስቲያን እንዲህ እያደገች ስላለች መንገድ ላይ ሰው ይቆምና ህንጻው እኮ እየተሰራ አይደለም እየተበላ ነው ይለው ይችላል። ያ ስርዓቱ ሂሳቡ በደንብ አይያዝም እኮ ይላሉ። በዚህ ሰዓት ላይ ሰው ደካማ ነው አይደል? ሸርተት ይላል። ስለዚህ ይሄ እንዳይሆን ማንም ሰው ለቤተ ክርስቲያን እኔ እንቅፋት ከሆን በማግስቱ መሄድ ነው እምፈልገው። ለቤተ ክርስቲያን እንቅፋት መሆን አስፈላጊ አይደለም። ለምን ቤተ ክርስቲያን የክርስቶስ ማታ ክርስቶስ የክርስቶስ ሙሽራ ሙሽሪት ይቆራት ባለፈው ተናግረህ ሳምንት ሙሽራው ክርስቶስ ሙሽሪቷ ቤተ ክርስቲያን። እነህን ሙሽራና ሙሽሪት ደግሞ እንክብካቤ ያስፈልጋቸዋል አይደል? በግዚያቱ የሚፈለገው ነገር ሁሉ የሚያድሩበት የሚበሉበት፣ የሚጠጡበት፣ በደንብ ስለዚህ ይህች ቤተክርስቲያን በክብር መኖር አለባት፣ በክብር መኖር አለባት። ዋጋ መንግስተ ስናት የምናገኝባት። ስለዚህ ይህን የምናስጠብቀው ካህናት ናቸው እና በዚች ቤተክርስቲያን ካህናት አባቶች ጎበዞች፣ ዳቆናት ጎበዞች፣ ሁሉ አገልግሎቱ ሌላው ጋ ሰባ ሰማኒያ መርጌታ አለ፣ ሁለት መርጌታ ነው ያለው። ሌላው ጋ ስድስት ሰባት መደብ ነው ያለው፣ እዚህ ሶስት መደብ ነው ያለው። ቅዳሴው አይታጎል፣ ማህሌቱ አይታጎል። አምስት ሰዓት ለሚቆመው የሚገለገለው በፍቅር ነው። የኔ ስራ ነው የሚባል የለም። በፍቅር ስለሚገለገል ቤተክርስቲያናችን ምእመናን እየሳበች ገቢዋ ከአቅም በላይ ከማንም በላይ ነው። ደስ ይበላችሁ። እግዚአብሔር እዚህ በላይ ይበዛለን። ይሄ ሁሉ የእረኛ ውጤት ነውና ስለዚህ እረኛውን መምህራችንን እግዚአብሔር ረጅም እድሜ ሰጥ ዘመናት ያደለለን እናንተንም እግዚአብሔር ይባርካችሁ። ስለዚህ እረኛውም እረኝነታቸውን ተወጥተዋል። በጎቹም እናንተ ተከተላችኋል። ምክንያቱም እንዲህ ካልሆነ እረኛው ላይ ከባድ ጥንቃቄ አለ። ከእጅህ ደም እፈልጋለሁ ነው ያለው። ስቄኑ ከእጅህ ደም እፈልጋለሁ። ምክንያቱም አለ በጎቹን ሳታበላ፣ በጎቹን ሳታጠጣ፣ በጎቹን ሳታሰማራ ሳታሰማራ እየሸጥክ አንተ እየበላህ እያደረክ እየበላቸው ነው፣ እየሸጥክ እየለበስክባቸው ነው። ቁሩም ስለዚህ ምን ማለት ምሳሪዎቻችንን ልብሶቻችን ናችሁ ግን ንግቦቻችን እንድትሆኑ ምን ማድረግ አለብን? እናንተን ማስተማር አለብን አ ንግቦቻችን ናችሁ። ምንመገበው ደሞዛችን ይመናል። ሌላ እንዴ እርስት ናትም እኮ ካህናት እኮ እርስት የለውም እኮ። ኢያሱ ለእስራኤላውያን እርስት ሲያካፍል ለካህናት እርስት አይገባውም አለ። ለምን ሲባል፣ ምእመናን ናቸው። የእነሱ ርስታ ማነው? ርስታችን ለእኛ ምእመናን ምክንያቱም፣ ካህናት እርስት ተተካፈሉ ምን ይሆናል? ወደ እርሻቸው ይሄዳሉ። ምእመናን እረኛ አያገኙም። ስለዚህ እናንተ እረኞች ናችሁ፣ ምዕመናን ደግሞ እርስቶቻችሁ ናችሁ። ከርስት ላይ ደግሞ ማሽላ ይዘራበታል፣ ጤፍ ይዘራበታል፣ ገብስ ይዘራበታል፣ ስንዴ ይዘራበታል፣ ሽምብራ ይዘራበታል፣ አተር ይዘራበታል። ሁሉም ነገር ይሰጣል ይሰጣል፣ አይደለ ከእናንተ ደግሞ እኛ ይሄንን ሁሉን እናገኛለን። ልብሱም የናንተ ነው። ጫማውም የናንተ ነው። ምግባችንም የናንተ ነው። ተያይዘን እኛ ከፊት ቀርመን መንግስተ ሰማያት የምንገባው በዚህ ነውና ሁላችንም እኛ ሀገራችን እንድንወጣ እናንተ ምን ልትከተሉ። አምላካችን ይቀድልን። አበዛውባችሁ ይቅርታ ይደረግልን። ሰላም እግዚአብሔር ከሁላችን ጋር ይሆን። ለዛሬ ዓመተ ሰላም ያድርሳችሁ። ሌላችሁን በበረከት ይምላልን። ሀገራችንን ሰላም ያድርግልን። እኛ በእውነት በአሁኑ ሰዓት ላይ እንጀራ መጥገብ አይደለም እኮ ሽታ እንደዚህ የሚያሸቱት እኮ የጠፋቸው ሰዎች ይኖራሉ። እኛ ግን በላን፣ ጠጣን፣ ረካን፣ ጠገብን በእውነት የምንመጣቸው። ስለዚህ ይሄንን እንዳይረሳን እግዚአብሔር በእውነት መለመን ያስፈልጋል። ድንግል ማርያም መለመን ያስፈልጋል። ለሌሎች ደግሞ ለተራቡት ደግሞ እንጸልይላቸው። ሰላም ላጡት እንጸልይላቸው። በሰላም በሀገር ሰላም ነው ሰላም የምናገኘው እንዳይመስላችሁ። ሌላ ጋር ያለው ሰላም እዚህ ያለው ሰላም ሌላ ጋር ካልተራመደ ከባድ ነው። ለዚህ ነው ነቢዩ እስቄል ይመስለኛል፣ ነቢዩ ኤርሚያስ ነው። እሱ ሰላም አለ ሀገር እስመ ወጸልዩ በእንቲያ እስመ በሰላም እዚህ ሰላም ስለ ሀገር ሰላም ጸልዩ ስለ ሀገር ሰላም ስለ ሀገር ሰላም ከጸልያችሁ አለ፣ በዚያች ሰላም የናንተ ሰላም ይታወቃል። ሰላም የሚገኘው ሰላም ሆነን የምናድረው አገር ሰላም ስትሆን፣ ወገኖቼ የሀገር ጉዳይ ባሁን ሰዓት ላይ ከባድ ነውና ለሀገራችን እንጸልይ ወገኖቼ ለቤተክርስቲያናችን እንጸልይ። ለሀገራችን እንጸልይ። በየትም ያለው የአዳም ልጆች አንድ ርስት መንግሥተ ሰማያት ናት ያለችን፣ ሌላ ቦታ የለንም። በቋንቋ ብንለያይ፣ በመልክ ብንለያይ፣ በሀገር ብንለያይ፣ አንድ ርስት ብቻ ናት ያለችን። እሷም መንግሥተ ሰማያት እሱ ነው የሚዋርሰን ክርስቶስ ነው። ሁላችንም የክርስቶስ ልጆች ነን ወገኖቼ። ስለዚህ በአንድ ሀሳብ ሆነን እግዚአብሔርን እያመለክን በፍቅር ኖረ ሀገራችንን ሰላሟን እንዲመጣልን እየጸለየ እንድኖር አምላካችን ይቀርልን። ጌታችሁ በበረከት ይምላ። ወላዲተ አምላክ ድንግል ማርያም ጌታችሁን ትባርክልን። የልጇ ቸርነት የእሷ አማላጅነት አየለ አባታችን ስልጣዊ መንግስቱ እግዚአብሔር በቀኙ አቁሞ እናንተ የአባቴ ቡሩካን ባለ ጊዜ እሳቸው ከፊት ቀድመው እናንተ ከኋላ ተከትላችሁ ርስት መንግስት ሰማያት እንድንወርስ አምላካችን ይፍቀድልን። ረጅም እድሜ ሰፊ ዘመናት ያደለልን፣ ሁላችሁን ልጆች ሁላችሁን ልጆቻችሁን እንደዚሁ የበረከት ተሳታፊ አድርጓቸው፣ ሀገራችንን ሰላም ያደርግልን። ህንፃ ቤተክርስቲያናችንን በሰፊ ጀምረናል። ይህን ህንፃ ቤተክርስቲያን እግዚአብሔር አስጨርሶ በዛ ውስጥ ገብተን ደግሞ ሁላችንም የመጨረሻው ቃሌ ስጋውን እንድንበላ በሉስ ሰላን እንድንጠጣ አምላካችን ይ ማርያም በአማላጅነቷ አትለየ ይህ መጨረሻው ደንደኛችን ስላበላን ስላጠጣን፣ በሬ ስላጋደምን ጠጅ ስላጠጣን መንግስተ ሰማያት መውረስ አይቻልም። ምንድን ነው የሆነ ኖሮ ባለሀብቶች ብቻ መንግስተ ሰማያት ስለዚህ መንግስተ ሰማያት የሚኖር ሰው ስጋውን በልተን ደሙን ጠጥተን ነውና፣ ንስሐ ገብተን ስጋውን በልተን ደሙን እንጠጣ። አምላካችን ይፍቀደልን። አባታችን

ጌታ ይሄንን ትንቢት ሲያናግረው እንደው አይደለም። በብሉይ ኪዳን የነበሩ ነቢያት ምእመናንን እንዲያሰማሩ ምእመናንን እንዲንከባከቡ ምእመናን ከእግዚአብሔር እንዳይለዩ ክርስቶስ ወደዚህ ዓለም እስከሚመጣ ድረስ ምእመናንን በነቢያት አስጠብቋል በነገስታት አስጠብቋል በመሳፍንት አስጠብቋል የነገስታት ዘመን አይታችኋል መጽሐፈ ነገሥት የነገስታት ዘመን ነው መጽሐፈ መሳፍንት የመሳፍንት ዘመን ነው ነቢያት ትንቢተ ነቢያት እያንዳንዱ ትንቢት ሲናገሩ የነበሩት ስለማን ነው? እግዚአብሔር እያናገራቸው በዛን ዘመን ክርስቶስ እስከሚወለድ ድረስ በብሉይ ኪዳን የነበሩ ድረኞች እነ ስቅል እነ ኢሳይያስ እነ ኤርምያስ ናቸው፣ እነ ዳንኤል ናቸው። አበይተ ነቢያት ደቂቀ ነቢያት። ከነቢያት አንዱ ስቅል እግዚአብሔር ያናገረውን እግዚአብሔር እንዲህ ይላል እያልክ ተናገር ነው የሚ ስለዚህ በዚህ ምዕራፍ ውስጥ የምናገኛቸው ርዕሶች ምንድን ናቸው? ሀሳብ ፍሬ ሀሳቡ የሚናገረው ስለማን ነው ሲባል፣ ስለ እረኛውና ስለ በጎቹ ስለማን እናልኳቸው፣ ስለ እረኛና ስለ በጎቹ የሚገርማቸው ከምዕራፍ ሰላሳ አራት አንድ ጀምራችሁ ስትመለከቱት ትንቢታ አውጡና፣ ትንቢታ ሲጨልም እውት ሁላችሁ በጃቸው ለመሳፋት እግዚአብሔር እንዲህ ይላል የወፈሩትን ታርዳላችሁ፣ ግን እንዲወፍሩ አታደርጉም። ጸጉራቸውን እየሸለባችሁ ትሸጣላችሁ፣ ትለብሳላችሁ፣ ግን እናንተ አትንከባከቧቸው በጎቹን በበጎች በበጎች ነው የሚመሰለው። አንድ ገበሬ በግ ቢገዛ ምንድነው መጀመሪያ ማድረግ ያለበት? መጀመሪያ የሚያሳድርበት ቦታ ያበጅለታል። በግ ከመግዛቱ በፊት መጀመሪያ ምን ቦታ ላይ ነው ማስራት ማለት አለበት አቅሙን ማያት አለበት። ከዛስ በኋላ የሚያሰማራበት ቦታ ሳርከ ነው ይገዛል። ከዛ በጎቹን ያሰማራል። በጎቹ አንድ ብቻ ትሆን በጎች ብዙ ብዙ ማረባት አለበት። ካረባ በኋላ የሚያረባበትን ቦታ ያዘጋጃል። የሚበሉትን ያዘጋጃል። የሚጠጡትን ያዘጋጃል። የሚያድሩበትን ደግሞ ያዘጋጃል። ከዚያ በኋላ በጎቹ ይረባሉ። ከተንከባከቧቸው በጎቹ መልካም ደረቅ ቦታ ላይ ካደሩ የሚበላ ካገኙ ሳር ከበሉ ውሃ ከጠጡ እረኛው ተከታትሎ ቀበሮ እንዳይበላቸው ከፊት ከፊታቸው እየሄደ ከምናቸው እየሄደ ከፊት ከፊታቸው አሁን ነው ችግሩ አሁን የኢትዮጵያ እረኛ ከኋላ ነው ያለ ጀራፍ ይዘን ከኋላ ነው ያለው በጎቹ ከፊት ወይስ እንደሚሄዱ አጣተነዋለሁ እውነቴን ነው የምልሀለው በጣም ከባድ ዘመን እረኛ ከፊት ነው ይሄን በኢየሩሳሌም አንድ በግረኛ ነበር ይላል። ክርስቶስም ያሰብርበት ሳይሆን በጎቹን የሚመራቸው ከፊት እየተከተለ ከፊት እየቀደመ ከፊት ይቀድምና፣ ዘንግ መልኩን ያውቁታል፣ ይከተሉታል። ከዛ ዘንግ አለው ያውቁታል። ዘንጉ ይሄድና ሳር የሚበላበት ቦታ ላይ ይተክልላቸዋል፣ ይተክልላቸዋል። ከዛ ያንን አካባቢውን ሳር ይበላሉ። ያ ሲያልቅ እንደገና ብድግ ያደርግና ዘንጉን ይዞ ወደፊት ሲከት ሲሄድ ይከተላሉ። በዚህ የፈለገ ሰው ቢመጣ በመካከላቸው። አይከተሉትም አያዩትም ማንን ይከተላሉ እረኛውን ይከተላሉ በመልካም ቦታ ላይ ነው የሚያሰማራቸው ውሃ እንዲጠጡ አደርጋቸዋል ምግብ እንዲበሉ አደርጋቸዋል ደረቅ ቦታ ላይ የሚያሰማር እያንዳንዳቸው ስም አላቸው የበግ ስም አለ ስም እና በጎቹ ስማላቸው አላቸው እያንዳንዳቸው ስም አላቸው በስማቸው ይጠራቸዋል በስማቸው ሲጠራቸው ድምፁን ይለዩታል በጎቹ ደግሞ የሚገርመው ነገር በጎቹ የረኛውን ድምፁንም መልኩንም ያውቁታል። ምኑንም አልኳቸው? ድምፁን። አሁን ለዚህ እንደው እኔ ይገርመኛል፣ አንዳ ልጆቻችን እናውቃቸው ይሆን እኔ አዲስ አበባ ላይ እንደነ ቦታው እንደምታዩት ያው ሁልጊዜ እዛው ሰፋ ያለ ቦታ ላይ ያለውና ንስሐ አባቶቻቸውን የማያውቁ ንስሐ ልጆች አሉ። ንሳ ልጆቻቸውን የሚያውቁ አባቶች አሉ። በጣም ይገርመኛል ስለደረሰብኝ ነው። አባት ብሎ በያዘ በአስራ አምስት አመቱ በቤቱ ሰው ይሞትበትና ይመጣል መቶ ምን ቢል ጥሩ ነው። እንግዲህ መቼም ካህን የሚጠራ ማን ትብሎ ነው የንስሓ አባቴ ነው አለ። ወይም ደግሞ መምሬ ወይም ደግሞ ቄሳሜል አለ ባ ሰውየው ከዚህ ዓለም የሉምና ነፍሳቸውን ይማርና በቀላ ይባላል ነስማቸውና ነሳቸው መገደል ያሳርፍ ጋሸ በቀለ የሚባሉ ከምንድን ነው አሁን እየጠራ ያለው ማለት ነው? አሁን እንደሳባቱ ነው አይደል? እንደሳባቱ ነው ነው አባቴ ነው የሚባለው ያም ልጅ ነው የሚባለው። ለምን አልተገናኙ? አስራ ስንት ዓመት ነው ካገኛቸው? አስራ አምስት ዓመት ይሆናል እንግዲህ። እስከ አስራ አምስት ዓመት ድረስ ልጅና አባት ተለያይቶ ምን አይነት ህይወት ነው? እንዲት አይነት ህይወት ነው? እውነት በጎቹ እረኛ አግኝተዋል ወይ? አላገኘም። ቀበሮ በላቸው ብንል እውነት አሁን እውነት ይደንቃሉ ወይ? አይደንቅም። ሌባ ሰረቃቸው ብንል ይደንቃሉ ወይ? አይደንቅም። ሌባ እኮ አያያዝን አይቶ ነው የሚጨብጠው የሚሰርቀው አይደለም? ዛሬ ስንቱ ክርስቲያን የተሰረቀው ከምን አንጻር ነው? ትነን የእረኛ ጉዳይ

ጥምቀቱን ብታከብር እራሱ አደረገው። ትንሳኤውን ብታከብር እራሱ አደረገው። እያንዳንዱ እርገቱን ብታከብር ቤተክርስቲያን የእናቱንም በዓል ብታከብር ዛሬ ስደቱን ብናከብረው ከና እናትና ልጅ ወደ ግብጽ የተሰደዱበትን ነው። እንጀራውን አልዛ አዝላ የተራበችበትን ወራት ነው። ውሃውን አዝላ የተጠማ